እሷሰራ በቃ እንደዚህ፣ በቃ ይበቃል። እኔ ስራዬ ሲቀጥል አውቄ እሰራለሁ። አንች ነገርሽኝ አይደለም፣ ለገንዘቤ ብዬ ነው የምሰራው። ብዙ ጊዜ ቋቋ ቋቋ አውቃለሁ ምናምን ትያለሽ። ቋንቋ ቋቋ ማን መሰለሽ ሲቀጥል እና አንች እኮ የፈለገ ለምን አስራ አምስት ዓመት ቀን መች